ሰኒ አሁን ሊያግባማር የሚችለው ምን መሰለች? ልጅቷ ቃል የሰጠችው ነገር ብሩኬን ስለሚመለከተው ሳይሆን ዜድ ባደረገችው ልክ ዜድ ሀይሚ በምታደርገው ልክ እሷን ለመበቀል ተብሎ የተደረገ ነገር ነው። በዚህ ተስማምተን ነው እንዲያጥፉ የምናደርገው። ይሄ ከሆነ ችግር ችግር ሆነ ነው ዙዙ ማለት ነው ሳ ባለች ገላኔ ገላኔ ገላኔ ማለት ነው። አንቺና ገላኔ ጓደኛ ናችሁ አይደል? እንደ ምሳሌ ማለት ነው። ገስት ላይ ትገናኛላችሁ። በውስጥ እንኳን ባትገኙ፣ አይ ገላኔ እንዲህ ያለ ነገር አታድርጊ፣ አቆሚ ብትባል አታቆሚም። ገላኔ ታውቃለች። የብሩኬ ፎቶ ያደረጉ ደግሞ ሁሉም በዜዶ ዶ ዙራ አይደል? ዜዶን በውስጥ ዶ ቢመክሯት፣ ዜዶ ታቆማለች። ለምንድነው እንደው እንዲህ ነገር ላይ ልጆቹ እንዲበረታቱ የሚያደርጉ? እናየ ብሎክ እንዳረገሽ ወደዛ ውጪ

እኔ አንድ ነገር ስነግራችሁ ሚዛናዊ ከሆናችሁ እናንተ በባለፈ እነ ሰላም ሃይሜን ያለ ስም ስም ሲሰጧት ያለ ሽርሙጥና ሽርሙጥና ሲሄዱ ጸጥ ብላችሁ፣ ዛሬ የቡሩኬ ነገር ስለእንትሚእኛ ሳንሞክር እናንተ እንዲ ነው የምትሉት፣ ቡሩኬ ሲነካ

ሚለሽ ራሱ እኮ ፖስት አድርገሽ ነበረ። ይሄ እኮ ያንቺ ማል እኮ ምንም አደለም አደል? ይኸውልሽ እኔ ይሄንን አልካጥኩም። ይኸውልሽ ቪዲዮ ለዚህ በቀል ነው፣ በሉና እመኑ። ለዚህ በቀል ሃይሚን ስለምሰድባት ልትበቀሉኝ ፍሪሽ አቸውላል። ለዚህ ቪዲዮ ለዚህ ቪዲዮ አንቺን ልንበቀል ፈልገን ነው።

የኔው ዳንዴ ልንገርህ ቡሩኬ ነው የምት ማርዬ፣ አንቺ በሀይሚ ስለመጣሽ የሚቀጡሽ በቡሩኬ ነው። አንቺ በአይዘ ዘይት፣ አንቺ በቡሩኬ መጣ፣ አንቺ በሀይሚ መተሽ ማለት ነው። በሌላ ነገር ልትቀጫቺ፣ አንቺ የመጣሽው በሀይሚ ነው፣ የምትቀጭው በቡሩኬ ነው እንደ ሃይሚዬንም እንወዳታለን ቡሩኬንም እንወዳለን። ወይም ደግሞ በግል ደግሞ ሃይሚዬንም እንደዚያው የሚወዷታሉ ሰው። አንቺ ሃይሚን በተናገርሽ ቁጥር ቡሩኬም ያለ ስሙ ስም እያሰጠሹ ነው። እንዲ የእውነት የቡሩኬ የምትወጂ ከሆነ እውነት የቡሩኬ ሄድ ከሆንሽ የቡሩኬ በዚህ ልክ ስሙ መጥፋት አንቺን እንዲህ የሚያንገበግብሽ ከሆነ ለምን በዚህ ልክ ትሄጃለሽ? እን ለምን ለምን እንዲታደርጋለሽ አንድ ማለት ነው። ዜድ የምር ነው ሬ ብዙ ነ ጊዜ ተናግሬ አውቃለሁ። አንቺ መናገር የሌለብኝ ቃል ምክንያቱም እንዳልሹ ነው ከአንድ ሁለት ሶስት ጊዜ ተቀድጄ ካልሽ ከአንድ ሁለት ሶስት አራ ልጃለሽ ማለት ነው ያ ማለት አንቺ በዚህ ሰዓት የሆነ የምትከበሪበት ትልቅ ነሽ ማለት በ በእድሜም ትልቅ ባትሆኚ አትሊስት የሰው ልጅ ትዳር ካለው ልጅ ካለው ትልቅ ነሽ። በቃ ረ ገብሰ ለአንቺ የምትከበሪበት ሳን እንጂ በእኛ የምትሰደቢበት ወይም ደግሞ በተናናሾች የምትቀይበት አይደለም። ቲክቶክ ተጠቃሚ ግን በመልካም ነገር ተጠቃሚው። እንደ አንቺ እኮ በዚህ ሰዓት እኮ ሃይሚና ብሩኬን ማስማማት የምትችይ ሰውነሽ ሰውን ኦዲንሱን አንድ የምታደርግ አይነት ሰውነሽ ምክንያቱም ከላይፍ ኤክስፔሪያንስሽም ከምንነትሽም ከምንነት ሽም ባለ ትዳርነሽ የልጆች እናት ነሽ። አንቺ በዚህ ሰዓት ይህን የምታደርጊ ሰውነሽ እንጂ ወርደሽ እታች ወርደሽ ልጅሽ ጋር ያልሆነ አይነት ቃል መመላለስ፣ ያልሆነ ነገር መጻፍ፣ ሰው ላይ እንደዚህ ምትል ከእድሜሽ አንጻርም ከምንም አንፃር ይህ የምታደርጊበት አይነት ታይም ላይ አይደለሽም። የምሬን ነው የምልሽ። በጣም ነው የሚያሳፍረው። እንዴ አንቺ ለምን በኛ ትሰድብ ያለሽ? አንቺ ለምን ለልጆችሽ ክብር አትጨነቂም? እንዴ ይሄ ሶሻል ሚዲያ እኮ ነው። ዜድ ፎቶ እንኳን ባይኖርሽ ማለት ነው። ብዙ ነገር አለ። እንዴ አንቺ ቤተሰብሽን፣ ትዳርሽን አታከብሪም? እንዴ ልጆችሽን አታከብሪም? እንዴ እኛ አንቺ ለምን በዚህ ልክ እናወርድሻለን? እንዴ አንቺ ማደረግሽው ልክ ነው? ይሄ ሁሉ ልጁ ላይ እየደረሰ ያለው ሶ ይሄን ነገር ደግሞ አምነሽ መቀበል አለብሽ። የእውነቴ ነው የምልሽ። ከአንድም ሁለት ሶስቴ ብዙ ጊዜ ላይ ብለሽ እኔ ተናግሬሽ አውቃለሁ። ፐርሰናል በግድ ሰድቤሽ አውቃለሁ ምክንያቱም ፈልጌ አይደለም ምሰልሽ ግን አንቺ ነሽ ራሽን ሰው መከበር በከንፈር ይባላል አንቺ ራሽን ባከበርሹ ልክ ነው እኔ ለአንቺን ላከብርሽ የምችለው አንቺ ካላከበርሽ አንቺ ራሽን ካላስከበርሽ ማንም መጥቶ ሊያከብርሽ አይችልም ስለዚህ ይህ ሁሉ ነገር አንቺ ነሽ ተጠያቂው ይህ ሁሉ ነገር አንቺ ነሽ በቃ አለማድረግ እየተቻለ ለምን በዚህ ልክ ምን ስላረገች ሃይሚ ኦዴንስ ለማናደድ ብለሽ አንቺ የምታደርጊው ነገር ብሩ አንቺንም ለማናደድ ብለው አይም ብሩኬ ላይ ይሄ ነገር እየደረሰበት ነው። ሰው በቃ አንቺ በተቻለሽ መጠን ከዚህ በኋላ እረፍ ይዚል። እውነቴን ነው። አሁንም አንቺ ቤት ላይ ያለውን ነገር ያልተገባ ነገር ልጅ ላይ ያልተገባ ነገር እየጻፍሽ ያለውን ነገር አጥፊ፣ በቃ ምንም ማለት አንቺ ተጠቅመሽበት እኮ አይደለም። ግን ሰውን ለማናደድም ቢሆን በቃ ከአንቺ ጋር አይሄድም። ከአንቺ እድሜ ጋር፣ ከአንቺ በቃ ማለት ከአንቺ ጋር አይሄድም። በቃ ከአንቺ ማንነት ጋር አይሄድም። ገብትሻል። አንዳንዴ ልጅ ሆነሽ ወጣት ሆነሽ እኮ ብዙ ነገር በይ፣ ግን ባለትዳር ነሽ ነገር ልጆችሽ ምን እንደሚሆን አታውቂም። እኔ ዛሬ ተነስቼ ልጅሽን ብሰድብ ማንነቷ፣ ምንነቷ፣ ሰላቅ አንቺ ደስ ይልሻል? ላይክ እንደዛ ማለት እናት ነሽ። እናትነትን ያወቅሽው እንዴት በዚህ ልክ ወርደሽ ሃይኒን ልትናገሪ ትችያለሽ? ስለዚህ በቃ በተቻለች መጠን አንቺ አታርጊ ይሄን ነገር። እውነቴን ነው የምልሽ። እውነት ከአንድም ሁለት ሶስቴ ተነግሮሻል፣ እሺ ብለሻል፣ ይቅርታም ጠይቀሻል ግን ያው ነች። መልሰሽ ያው ነሽ፣ ያው ነሽ። አይዶ ነው ምን እንደሆነ አላውቅም። እኔ ማለት የምትጠቀሚው ነገር ምን እንደሆነ አይገባኝም። ግን በተቻለች መጠን በቃ አታርጊ፣ አንቺ ለቡሩኬ ስትይ አታርጊ። ሃይሚን ጤያ ጣልተሻት ይሆናል መታረግ እንደፈለች መጥላት ትችያለሽ። ግን በቃ ቢያንስ ያልሆነ ነገር አትጻፊባት፣ ያለ ስሟ ስም አትጫት ከሷ አልፎ ደግሞ እሷ ችግር የለውም የእሷን ክብር ምንም አያወርድም። አንቺ የምትሰሪው ነገር ግን የአንቺን ክብር ያወርደዋል፣ የአንቺን ማንነት ያወርደዋል። እውነቴን ነው በቃ ለልጆችሽ እንኳን ልጆችሽን አስብ። ይሄን ነገር ስታደርጊ አንቺ በተናገርሽው ልክ ልጆችሽ ለምን በእናታቸው እንዲያፍሩ ታደርጊያለሽ? የምሬ ነው ምድዜ እና በተቻለሽ ምን ጠንቀቅ፣ ይሄን አታድርጊ። አሁንም ቢሆን ያደረግሽው ነገር ካለ የጻፍሽውን ነገር የሀይሚ ላይ አጥፊ እውነት አጥፊ ምንም አንቺ አትጠቀሚም። እኛም ይቅርታ እንጠይቅሻለን። ብዙ ነገር ብለንሻል፣ ተናገርንሻል፣ ስድብ ያልሻል አሁን የቪዲዮ ሰዓት እየደረሰ ነው ቃልዬ ጥሯት ስለዛ በቃ ዘይድ በተቻለሽ መጠን በቃ ከዚህ በኋላ ያለው ነገር እውነት ኧረ በቃ ይቅር አንቺ ከቻልሽ አንድ ሆነሽ ነገሮችን ከህቶች ጋር ተግባብተሽ ተስማምተሽ እነ ቡቡን አንድ ለማድረግ መሞከር እነሱን ለማስታረቅ መሞከር ለማግባባት መሞከር ኦዲንስን አንድ ለማድረግ መሞከር ነው እንጂ ያለብሽ በዚህ ሰዓት እውነቴ ነው የምልሽ። አንቺ እንደዚህ የምታደርግበት አይ ነገር ሰሙ፣ በጣም ነው የምትገርሙኝ።

ዘይቶ በፈጠረ ሽዶ በእምነትሽ እና በልጅሽ ይሁንልሽ። አቆሙ በቃ አንቺ ባደረሽው ነገር እኮ ነው ልጆቹ እየተባሉ ያሉት። አንቺ ብታቆሚ የሁሉ ነገር አይፈጠርም። እግዚአብሔርን በነገራችን ላይ ማለት ነው። ዛሬ አንቺ በሰው ልጅ አንድ ሰው ከጠፋ ማለት ነው፣ ገባሽ? የዛሬያችን ሳይሆን የነገሽ ማሰብ አለብሽ። እኛ ያለ ነው ስደት ላይ ነን። ማናችን ጊዜ ቲክቶክ ላይ ጥሩ እንሰራ ለማለት አይደለም፣ ግን ደግሞ ይሄን ሀል በተለይ ደግሞ የወለሽ ሰው እስከሆነ ድረስ ልጅ ምን አል እንደሆነ ታውቂያለሽ የእኔ ልጅ አሁን አንቺ ልጅ ላይ የሆነ ሰው ተነስተው እንዲህ ደስ ይልሻል? እየለለሽ ስም ሲሰጥሽ አሁን አንቺ እኔ ያጻፍኩን ብለሽ ነው አይደል? እንደዚህ ተንገብግበሽ የመጣሽው አስብ፣ እንግዲህ ያ ሰውም ደሞ የሌለው ማንነት ሲሰጪ ምን አይነት ስም እንደምትሰማው

ይሄ ነገር ጥሩ አይደለም ሰው እኮ የራሳቸውን ህይወት ነው እየኖሩ ያሉ ለምን እነሱ የሌለው ስም እንምትጠጣቸዋለን አንድ ሰው ካወደሽ አንቺ ቡሩኬን ምትወጂ ከሆነ ቡሩኬን ይዘሽ መሄድ ምክንያቱም አንቺ ሃይሚን ስታከብሪ ነው ልብስ ቡሩኬን የሚያከብሩልሽ እነሱ እንደዚያው ሃይሚን ታከብሪያለሽ ይሄ ነገር ተገቢ አይደለም እግዚአብሔርን ነው የምልሽ ፈጣሪሽ ይፍሪ በቀጣዩ እንዲያለ ነገር ሁሉ ግን ህሊናሽ አይወቅስሽም እንደው በፈጠረሽ ህሊናሽ አይወቅስሽም ሰው ልጅ እኮ አንዴ ሁለቴ በህልክ ያደርጋል። ግን ሁሉ ጊዜ የተደጋጋሚ ስራ መስራት እህልናሽ እንኳን ይተኛልሻል። ተይ እግዚአብሔርን፣ ጥሩ አይደለም ፈጣሪ ሽፍሬ መሞት አለኮ። እንደ እኛ ኮ የውሸት ዓላማ ውላ ኮ ያለ ነው። ሁሉ ነገራችን እኮ ነገ ላይ ማንም ዝች ምድር ላይ የምንሰራው የምንለፋ ኮ ይዜና እንሄድም። ባንስ እንኳን እስኪ ጥሩ ነገር እንነጋገር። ውስጣችን እንኳን ባስ ክፋት ከክፋት የጸዳኝ ሰው እንሆን። እግዚአብሔርን በፈጠረሽ፣ ይረፍ በቃ እስኪ ያለ ነገር ውጭ እንደ አንቺ ለልጆችሽ ይችላል። አመሽ አይደል እንደ ካገሬ ይወጣሽው አላመሽን አሳኪ ስራሽ ስትጨርሽ ሂጂና ልጆችን እያየሽ ተደበሪ። ማንም ይሁን የስደት ህይወቶችሽ ነው፣ እየገባሽ መጫወት፣ መሳቅ መፍትሽ ነው። ዛሬ ላይ ማለት ነው አንድ ሰው ማለት ነው አንድ ሰው ከዚህ ከሃይሚ ደጋፊ የሚሆን ከቡሩኬ ደጋፊ አንድ ሰው እንኳን ዛሬ ነገ ላይ ብትጠጊ አንቺ ብትጠፊ የሚጠይቁሽ እነሱ ናቸው። ነገ ላይ ደግሞ ኢትዮጵያ ገብተሽ እግዚአብሔር ከፈቀደ እርሜና ጤነ ከሰጠን እኛ እኮ ተፈላግለን እንገኛለን። ግን የቶም ለአንድ ቀን ብት ቢያገኝሽ ነው ስላገኘው ደስ ብሎኛል ስላገኘውሽ ደስ ብሎኛል አለቀ። ከዛ ውጭ ማንም ዞር ብሎ አያንም። ግን እዚህ ላይ ያገኘናቸው እህቶቻችን ፈጣሪ ካለ የዓመት በኋላ አለ ብዙ ነገር አለ ልንጠራራ እንችላለን። ይማንም ይቱም ለእኛ አይደሉም ለራሳቸው ይቱም ነው። ዜድ ዜድ አንድ እቺ ሂክማ የምትባለው አካውንት አንድ ብሎክ አርጋ ሙሽኪ ዘግዝቃ ፕሮፋይል ያደረገችው አንዘግ ብሎክ አርጋ

እኔ አሁንም እዚህ ጋር እንደውም፣ ቆይ ቆይ ዜድ እንኳን አነሳሽው ሁለት መቶ ሰባ ምናምን ሰው አለ። እኔ አካውንቴ በዩቲዩብ ግሩፕ ያለውበት ይሄ ብቻ ነው። ሲቀጥል ሌላ አካውንትም የራሴ ስም ያለበት የድሮ መጀመሪያ ዩቲዩብ። ከዛ ውጪ ግን ሌላ አካውንት አሁንም ነገም ከነገ በኋላ ምንም ልትሉ ትችላላችሁ በሌለውበት ነገር አይደንቀኝም። እኔ ሌላ አካውንት የለኝም። ስም ስላለበት ምን ስላለበት ያ ማንም ሰው የለውም። እዛ ጋር ገባሽ አይደለ ዜድ? ስለዚህ እኔ ሌላ አካውንት እየመጣ እናንተ ይዘቀዝቅ ሌላ አካውንት እየመጣ እናንተን ቢሳደብ አሁንም ዜድ ናት። አንዴ ስምሽ ክፉ ከሆነ ሁሌ ክፉ ስለሆንሽ እኔ ማንንም መዘግዘግ ከፈለኩ በራሴ ዘቀዝቅሻለሁ። ያ አካውንቴ ሌላ አካውንት ካለኝ ያ አካውንቴ ምን ብሎ እንትን ሌልች ነው የምዘቀዝቅሽ እኔ ራሴ ዜድድኔተብሮ አይቀመጡም ይናል ሰኒ ሰኒ ሰኒ፣ ቆይ ቆይ፣ አሁን እዚህ ጋር ምንም መፍትሄ ያለ ምንምምን ትርጉም የለውም። ራሳችንን ከማክለል ውጭ ምን ነገር አናመጣም እዚህ እርስበስ ብንዘላለፍ ግን በቃ እየመጣንበት አላማ አለና ሁላችን ነው አድርጋችሁ ጥሯት፣ ተው ዜድ በቃ አሁን፣ እራሱ እኛ አሁን እርስ በርስ የምንጨቃጨቅበት አይደለም። የፈለግነው ነገር አለ

እና ቋይ ቆይ፣ እያላቸው እዚህ ጋ በእኔ እና በቃል ምክንያት ከጠራችሁ እንግዳውስ እኔም ሌላ ብዙ ሰው ልጥራላቸው አምጡ። ከእናንተ ኦዲንስ አሁን ቆይ፣ ታይሙ አይደለም። ቆይ ዜዶ አሁን የኛ የምናደርግበት አሁን የቃልን ጉዳይ ፍቱ። የቃልን ጉዳይ ካመጣች ታንጣ፣ ካላመጣች ግን እኔ ተናግሬያለሁ። ለእኔ በቀል ብለሽ ያልሆነ ነገር ብዙ ሰው ታስከፍያለሽ። እውነቴን ነው የምልሽ። እኔ እንደፈለግሽ አድርጊኝ፣ የፈለግሽውን ስደቢኝ፣ የፈለግሽውን ግዜዶ ማለት ነው። ግዜዶ ማለት ነው። ዜዶ ግን ማለት ነው። ግን እንደው ግን ልናሽ ግን እንደዚህ የሆነ ነገር እየጻፍሽ ግን ተኝተሽ ታድራለሽ የምን ሆነሽ ነው? እኔ የምንለሱ መልስ ስለምጽፈው እንደ እመቤዘኝ በቃ እንደ ሁለት ተናገሪካልሽ እንደ እንትን አለ አይደለ? ዘይድ ወይ ሁለት አሁን አሁን እሺ አስቢ አዎ ማለት በበዛት ማለት ነው። ትንንሽ ወዴቶች ማለት ከአንቺ ከ- ማለት ከእኛ እድሜ ጋር የሆነ እንትን የማይሉ እድሜ አሁን አንቺ እውነት አንቺ ቢያንስ ከእነሱ ተሽለሽ መገኘት አለብሽ። የምሬው ነው የምልሽ። ከነዚህ ጋር ልትያያዥ አለሽ

አንቺ የዛሽ ቁጥር ቡሩኬ ላይ ምን፣ እናቴ በቃ ይሄንን ነገር ብለናታል፣ እናቴ ካላስ ሁላችንም ብለናታል ስላልናታ፣ አሁን በድገም ነው የሚሆንብን፣ ቀንም ጊዜያችን ማባከ ነው የሚሆንብን። ጥሯት፣ ልጅቷ አልየ ማለት እዚህ ስር ካለ ልጅ ነው፣ ጥሯት። እንግዲህ ዜድ የምትመለሱ የሚገባት ከሆነ ማለት ያለብንም ብለናታል። እሷ ፈጣን ነው አንፈርታ፣ እውነት በቃ ታስተካክል ነገሮችን። አሁን አስረይ፣ ሁላችንም የገባን ምን ሰብን ነግራት፣ ትርጉም የለውም።

ብሩኬ እንዳይነቃ ከፈለግሽ ቪዲዮ አንቺ ቤት ገብቼ ሁሉንም አሁን አይቻለሁ። ጽሁፍ የጻፍሽው ሁሉ በጠቅላላ አጥፊ ወይ ወደ ውስጥ አስገቢ ብሩኬ እንዳይነቃ ከፈለግሽ ማለት ነው። ቻው፣ ጨርሻለሁ። እሺ ማዛ፣ እሺ ለማዝዬ ማዛ። እኔ እንደሌላ ሰው እንደሌላ እንደሌላ ሰው እኔ እንደ ሌላ ሰው ስድብም አልፈልግም በተገበረ ሰላም ዘድ እንዳታስወጪ የምር በሀይ ላይ የጻፍሽው። ቆይ አቆይ አቆይ ዘድ ማለት ነው። እኔም አንችም ባልትዳር የልጅ የልጅ እናት ነን። በልጅቷ ላይ የጻፍሽው ጽሑፍ እንዳለ በጠቅላላ አ ብሩኬ በክብር ይቀመጥ ከሆንሽ ማለት ነው። ብሩኬን እንዳይነካ ከፈለግሽ ማለት ነው። ልጆቹ በእሌ እየሄዱ ነው።

እሺ ቆይ አንዲ መዓዛ ዜድ ማለት ነው። አንቺ ሃይሚጌል ይጻፍሽው ነገር ብታጠፊ አንቺ የሚጎዳሽ ነገር አለ ወይላ ሃይሚጌል? እንደዛ ብለሽ ጽፈሽ መለጠፍሽ ለአንቺ ጥቅማለሁ። መጀመሪያ ጥቅማለሁ። ሁላችሁም እኩል ፍረዱ እና አሉ ብዙ ሰዎች ብዙ ሰዎች ከሌ ከሌ ተብሎ ማንጣት ይችላሉ። ከብሩኬ ላይ የጻፋችሁትን የዘቀዘቃችሁትን አጥፎ እኔም ላጥፋ። ሁላችን ቁረጥ አንድ እኮሎ ይቅርታ ተባበለን እንኖር። አያችሁ እሺ፣ እናንተ ሳኒ ስኒ። እሺ አሁን እኮ እንዲህ ካልን፣ ይኸውልሽ ብሩኬም ላይ ብዙ የጻፈ ሰዋል። እናንተ አቅም አላችሁ ለማስጠፋት፣ እየዞራችሁ አምጡ። እኔ ያጻፋ እኔ ቀዩ ቤድ

የሆነ ዩቲውበር ተነስቶ ሀይሜን በዚህ ልክ የሚናገራት ነገር እኛ አሁን እርስ በርስ ኦዲንስ የቡሩኬ የሀይሜ ተብላ ተከፋፍላችሁ የምትሰዳደቡት የምትበሻሸቁት ነገር ማለት ነው። እሱ እንዳለ ሆኖ ማለት ነው። እኛ በእናንተ መል የቡሩኬ ሄቶች ቤት ገብተን ስንናገር ቡሩኬን አትወዱትም ነው። የሀይሜ ሄቶች ጋር ደግሞ ስሄድ የሀይሜ ነገር እናንተን አይሰማችሁም ነው። እኛ ባለንምናት ሀይሜ ላይ የጻፈችው በሃያ ላይ ያለችው ታጥፈችምን ይሆናል ታጥፈው ታጠፋለች። እሺ፣ ቆይ ሰኔ ታጠፋለች። ግን እኛ አሁን እናንተን አልቻልንም።